እስራኤል በኢራን ላይ ያደረሰችው ጥቃትና ጉዳቶች፣ የኢራን የመልስ ምት በቴል አቪቭ ላይ፣ ኦፕሬሽን ራይዚንግ ላይ እስከ መቼ ይቀጥል? እነኚህ አርዕስተ ዜናዎች የሚተነተሉ ይሆናል። ሰላም ጤና ይስጥልን አድማጭ ተመልካቾች፣ ሰብስክራይብ በማድረግ ተከታታይ ትኩስ መረጃዎች እንዲደርሷችሁ ያድርጉ። እናመሰግናለን። ወደ ዝርዝሩ። ደሙ በእኛና በልጆቻችን ላይ ይሁን። ይህ በአንድ ወቅት እንደ ቀላል ተቆጥሮ የተነገረ የጥንት እስራኤላውያን የሃይማኖት መሪዎች ንግግር ነው። ይሁን እንጂ ወንበዴውን ባርባንን አስፈትተው ንጹሕን ሰው ያሰቀሉበት ውሳኔ ዛሬ ድረስ እስራኤልን ዋጋ እያስከፈላት ይገኛል። ግራና ቀኝ ያጠሯት ሁሉ ከሾ እንደተጠጋ ቁልቋል አበሳዋን ያሳዩታል። በተለይ ከኢራናውያን ጋር ያላት ጥላቻ ታሪካዊ ሲሆን በተለያዩ ጊዜያት በሚደረግ ትንኮሳ የሁል ጊዜ የኢራን መፈክር እስራኤልን ከምድረ ገጽ አጠፋታለሁ የሚል ሆኖ ከርሟል። ከዚህም ባሻገር ከራሻ ጎን ለጎን ለምዕራባውያን ራስ ምታት እየሆኑ የመጡ ሁለት ሀገራት ሰሜን ኮሪያና ኢራን መሆናቸው የአደባባይ ምስጢር ነው። አሜሪካ የኢራን የኒውክሌር ማብላያ ጉዳይ እንቅልፍ ከከለከላት ውሎ አድሯል። በመሆኑም በቀጥታ ሌላ ጊዜ ከእስራኤል ጀርባ በመሆን ኢራንን ማዳከም ስራዋ አድርጋለች። ይህ በእንዲህ ያለ የእስራኤልና የኢራን ግጭት በቅርብ እንደምናስታውሰው የሕፃን ጠብ ይመስል ከነካሽኝ እኔም ማለቀሽም ሆኖ ከርሞ ነበር። አሁን ግን ሁልጊዜ የሚጠዘጥዝን የታመመ ጥርስ ነቅሎ እንደማስወገድ የወሰነች ይመስላል። እስራኤል ከሁለት መቶ የሚበልጡ የጦር አውሮፕላኖቿን እንደ በረዶ አዘነበችባት። በዚህም ኢራን አሉኝ የምትላቸውን ቁልፍ ሰዎችን አታለች። ወታደራዊ ተቋሞቿም ወድመውባታል። ይህን ተከትሎ ኢራን አጸፋዊ እርምጃዋን እንደለመደችው ባላስቲክ ሚሳይሎችን በማዝመት ብታደርግም አየር ላይ መክሸፋቸው ተደምጧል። ከዚህም የተነሳ እምብዛም ጉዳት አለማድረሳቸው እየተዘገበ ይገኛል። ይሁን እንጂ ከቢቢሲ ዘገባ መረዳት እንደተቻለው የባላስቲክ ሚሳይል ጥቃትን ተከትሎ ታላቅ ፍንዳታ በኢየሩሳሌም ሲሰማ ጥቁር ጢስ የቴል አቪቭን ሰማይ አጥለቅልቆ ታይቷል። አርባ የሚሆኑ ሰዎች በሆስፒታል እየተረዱ ሲሆን ሁለቱ በአደገኛ ሁኔታ ውስጥ ይገኛሉ። የእስራኤል አምባሳደር ለዩናይትድ ስቴትስ ሚዲያ እንደተናገሩት ከሆነ በቴላቪቭ አንዲት ሴት በኢራናውያን አርብ ምሽት በተደረገ መልሶ ማጥቃት ተገድላለች። እንደ ኢራን የመከላከያ ኃይል ገለጻ በእስራኤል በተደረገው ጥቃት ሶስት የኢራን ከፍተኛ የጦር አዛሾች በተጨማሪም ስድስት ሳይንቲስቶች ተገድለዋል። ትናንት አመሻሽ ላይ ቢቢሲ ይዞ እንደወጣው ዘገባ ከሆነ ሰባ ስምንት የሚሆኑ ሲቪላውያን በቴህራን ተገድለዋል። የሁለቱን ግጭት ተከትሎ መካከለኛው ምስራቅ ስጋት ውስጥ የገባ ሲሆን የነዳጅ ዋጋ ጭማሪ አሳይቷል። እስራኤል የኢራንን የኒውክለር ማብላያና የአየር ማረፊያ ኢላማ ያደረገ ጥቃት ያደረሰች ሲሆን፣ ይህ ኦፕሬሽን ራይዚንግ ላይን የተሰኘው ዘመቻ ቀጣይ መሆኑንም አስታውቃል።